አይታቅም በማለት ሁሉም ሰው ያስጨናንቀኛል፣ ግን እኔ ያቃለሁ ጤነኛ ነኝ ብሎ ነው ያወራውን ነበረው። ስለዚህ ሉ ብቻ ወርቶት ነበር። ዛሬ ምስጢር በሙሉ እያንዳንዱ አውጥተዋል። አቶ ኤፍሬም ድርጅት እንደሚሰራ አቶ ኤፍሬም ደግሞ ብዙ ባለ ሀብቶች እንደሚያቅ እነዛ ባለ ሀብቶች በሙሉ ከእነሱ ጋር ብዙ ስራ እንደሚሰራ ብዙ ውል እንደሚዋዋል እኔ ስራዬ ማታ ማታ ነው ማለት ፖሊሶችን ማይፈትሹት እቃ የሚፈትሹት ፖሊሶችን ሊያውቁት ማይፈለግ እቃ ማታ ማታ ነው የሚጭ ነው። እዛ ሰባት ዓመት በሞሰር ያለሁ ብዙ አይነት መኪናዎች አሉ፣ ከውጭ የሚገቡ እቃዎችን አሉ እና መንግስት ማያውቃቸው እና ፖሊስ ማያውቃቸው እቃዎችን ማታ ማታ ነው በድብቅ ጭ የሚወጣው ነበረው። በዛ ሰዓት ከብዙ ባለሀብት ከብዙ ሰው ተዋውቅ ያለው። ነገር ግን አቶ ኤፍሬም በጣም ከባድ ናቸው። በቃ ቤተሰብ ሁኜ ነው የምሰራው ነበረው የድርጅቱ ሹፌር ነኝ። ቀን ሰራተኞች አመላልሳለሁ ከቤታቸው ወደ ስራ ቢሮ፣ ከቢሮ ድርጅት፣ ከድርጅት ወደ ስራ ወደ ቤታቸው አመልስ ነበር። ከዛ በኋላ አቶ ኤፍሬም ማመላለስ ነበር። ግን አቶ ኤፍሬም ብዙ ጊዜ ሀገር አይቀመጥም፣ ውጭ ነው የሚቀመጠው። ውጭ ሀገር ይሄዳል። ምክንያቱም አገር ውስጥ ብዙ አይነት ወንጀሎች ስለሚሰራ ስለሚፈራ ውጭ በአብዛኛው ውጭ ነው የሚሆነው። አልፎ አልፎ ሲመጣ ደግሞ ደግሞ እኔ እያሱ ሹፌር ነበርኩኝ እና ከብዙ ባለ ሀብቶች ጋር ይገናኛል። ግን እነዛ ባለ ሀብቶች በሙሉ ይዋዋላሉ በሰላም ይዋዋሉና ከዛ በኋላ ይክዳቸዋል ይጣላሉ፣ ሀይለኛ ጠብ ውስጥ ይገቡና በቃ መልሶ እንዳይጠይቁት አርጎ ነው አፋቸው የሚዘጋቸው። በምን እንደዛ እንደሚያረጋቸው ብቻ አላቅም። እኔ በጣም ነው የሚገርመኝ የነበረው። ስለዚህ እኔ የዛ ድርጅት ውስጥ ስለማ ድርጅት ውስጥ ስለምሰራ ብዙ ሚስጥሮችን አውቃለሁ። የዛ ድርጅት ከሀ እስከ ፐ ያለው ዶኪሜንት ብዙ ነገር በስልኬ በወረቀትም የያስኩት ዶኪሜንት ነበር። ያ ዶኪሜንት እዚህ የቤት አስቀምጬ ነው ስራ የምሰራው። ነበረው ታናሽ ወንድሜ አሁን ሞተ የተባለ ወንድሜ እኔን ያሳደግኩት እኔን ያስተምርኩት ከዛ በኋላ ትምህርት የተወሰነ ከተማረ በኋላ አለም አረም ብሎ ቤት ቁጭ ብለዋል። በጣም ቸግሮና ለእኔ ብቻ ነው የሚሰራው። እናቴ ደግሞ ክፍለ ሀገር ነው ያለችው። እንኳን ለእናቴ ለእናቴ እንኳን አምስት ሳንቲም አልሰጣትም። ሙሉ በሙሉ ለእነዚህ ለእህትና ለወንድሞቼ ነው የምለፋው የምደክመው። ግን እንደዛ ሁኝ ያሳደግኩት ወንድሜ አቶ ሲሳይ የምታውቁት ከሆነ የዛ ድርጅት ሁለተኛ የድርጅቱ ያኔ ሁለተኛ ማነው አላቀ ነበር። እሱን መሳይ አቶ መሳይ አቶ መሳይ እንደተያዘና የሕግ እንደቀረበ ሁላችንም እናቃለን። ስለዚህ የእሱ ስራ ድርጅት ውስጥ ስራ ፈልግልኝ ወንድም ያለ ትምህርት አልማረ ብለዋል። ስለዚህ እዚህ ድርጅት ውስጥ ይሰራ ብዬ አስገባሁት። እዛ ካገባ በኋላ ሁሉ ስራው ምናምን በቃ እኔ ጥሎ እሱ ስራው ሊሰራ ነው የሚፈልገው። እኔ ከዛ ድርጅት ሊያስወጣኝ ይፈልጋል። ትላንት እኔ ለምኝ ያስገባሁት ወንድሜ ለእኔ ጠላት ሆኖ ተገኘ። ሰባት አመት የሰራሁበት ድርጅት ገና አመት ያልሞላ ወንድሜ ከዛ ድርጅት እንዲወጣና እንዲጠሉኝ መጥፎ ነገር እንደሆንኩኝ ያርጎ ነው ከነሱ ጋር የሚያወራው። በመጨረሻ አቶ መሳይን ደግሞ እኔ በመ እስከ ጥግ ድረስ ጠልቶኝ ከወንድሜ ጋር ነው ሁሉ ነገር አግቢና ውጪ ተላላኪ ሁሉ ነገር መጀመሪያ እኔ ኃላፊ የነበርኩኝ ከዛ ወንድሜ ያደረጉት። ወንድሜ ደግሞ ማስፈራራት ጀመረ። በአቶ መሳይ አንድ ነገር ብትናገር አጠፋሃለሁ። ምንም ያደረክልን ነገር የለም፣ ያህቶች የሸክም ነው የሆንከው አንተ። ማጥፋት ነው የምፈልገው ስለዚህ አርፋ ስራህን ስራ። የአማት ከዚህ ድርጅት ለቀ መውጣት አለብህ ብሎ ሁሉ ያስፈራረኛል። እኔ ደግሞ በጣም ተናድጅ ያለሁ እናቴ ትቼ እናቴ ብዬ አንድ ቀን ዞር ለእነሱ በመልፋቴ ለእነሱ በመደከሜ ቀንና ማታ በመስራቴ ሳልበላ እንኳን ቀን በሙሉ ምንዳበት ቀናለ ሳልበላ አዳርባውን ምንዳበት ቀናለ። እንደዛ ለፍቻ ያሳደግኩት ወንድሜ ዛሬ ዙሩ ለእኔ ጠላት የሆኑ ሊገለኝ ሁሌ ያስፈራራኝ። መጥቼ ለእህቶቼ ስነግራቸውም እነሱ ሊሰሙኝ አልቻሉ። ምክንያቱም እኔ ያጎት ልጅ ነኝ። እሱ ወንድማቸው የስጋ ወንድማቸው ነው። ከዛ በኋላ በጣም ተናድጄ ሂጄ ጠጣሁኝ። በጣም አሁን ደግሞ ደሞ በቃ ለመግደል ነው ማስበው ነበረው። አጋጣሚ የቤት በጣም ጠጥቼ ቤት ስመጣ አገኘሁት። ተጣላን፣ ገፍትሬ ጣልኩት። ገፍትሬ እንደጣልኩት አቃለሁ። ከዛ በኋላ ሰዎች መጡ፣ ሶስት ሰዎች መጡ። ይዘው የሆነ ዶልፊን ውስጥ ገቡ። እነዛ ግን ፖሊስ አይደሉም። እናንተ ማናችሁ? ለምን እዚህ ዶልፊን ውስጥ የምታስገቡኝ ስላቸው ጊዜ ወንድምህ ገለኸዋል እኛ ፖሊሶች ነን ብለውኝ፣ ይዘውኝ አዳማ ሄዱና አዳማ ሆቴል ሶስት ወር በሙሉ አስቀመጡኝ። ስለዚህ በዚህ ልክ ወንድሙ ወንድማቸው አልተገደለ ማለት ነው። ይሄ ሴራ ሆነ ብሎ የተደረገ ነገር ነው። እሱ ተገደልከው ተብሎ እስር ቤት እና ሰው እስር ቤት የፖሊስ እስር ቤት ይወሰዳል እንጂ እንዴት አዳማ ሶስት ወር በሙሉ ይቀመጣል ሆቴል ለዛው ከቤት እንዳትወጣ ተብሎ ስልኩ ተቀምቶ ምንም ነገር አንዱ የሆነ ጊዜ ሰው አግኝቼ የእህቶቼ ስልክ ስደውል ሁለት የሁለቱም የእህቶቼ ስልኮች አይሰሩ። በሶስት ወር ነው አንድ እህቷ አደውላ እሱም በእኔ ስልክ አይደለም። እዛ በዛ ሳተኛ ፖሊሶች ነው ብለውን ይዘውኝ ወደ አዳማ በሄዱ በሶስቱ በአንዱ ስልክ ደውላ ነው እና በቃ አሁን የሚያመጣ ሰው ሰው አመቻች ያለው ወንድማችን ገለኸዋል። ግን እኛ ከፖሊስ ያለው ነገር ሁሉ ነገር ጨርሰናል። አሁን ቤት ትመጣለህ ብለውን በሶስት ወሪ ስመጣ ቤት ቀይረው እዚህ ቤት መተው ሌላ መኪኖች ግቢ ላይ ያየሁኝ ቤቱ ሁሉ ነገር ተቀያይረው ነው ያገኘሁት። ምንድን ነው ይሄ ጉድ ምንድን ነው ስላቸው ጊዜ ዝም ብለው ቁጭ በላንተ ምንም ያገባህ ነገር የለም። አሁን እጅህ ላይ ያለ ዶክሜንት እያንዳንዱ ለእኛ ስጠን ብሎ ነው ሁሉ የሚጠይቁኝ። ተውት ዶክሜንት ሆን ይፈልገዋለሁ ድርጅት ሰባት አመት በሙሉ የሰራሁ በድርጅት ነው ዶክሜንት ነው ፋይል ነው ለማንም አልሰጥም። በቃ ካልሰጠህን የወንድማችን ኬዘኔ እኛን ጨርሰዋለን። አንተ ወንድማችን ነህ፣ እሱ ወንድማችን ነው እሱ ማተ ነው አንተ ለማጣት አንፈልግም ብሎ በየቀን ይጨቀጭቆኛል። በቃ ተው እሱ ፋይሌን አልሰጥም ስላቸው ጊዜ ካልሰጠህን ፖሊሶች መልሶ ሊያስሩህ ይችላሉ። ስለዚህ ከኛ በምንጨርሰው መንገድ ስላለ እኛ እንጨርሰዋለን ብለው ብሎ ነው በየቀን ሲጨቀጭቁኝ ሰጥኋቸው ሀታ በስልክ ያስቀመጥኩት አምጣ ብሎ ነው እያንዳንዱ እንዳን ኮፒ ሰራ አስቀምጥ ነው እንዳለ የወሰዱ ቢ ለምን እንደወሰዱ ብ ቢቻል አቅም የሚመጣ ሰው በሙሉ ያሟላል። ጭንቅላቱ አይሰራም፣ ጭንቀት አለበት፣ እብድ ነው ብሎ ይናገራሉ። ግን እኔ ጤነኛ ነኝ፣ አላመመኝም። አንተም አሁን እብድ ነህ ነው የምትለኝ? እኔ ጤነኛ ነኝ። ማወራው በሙሉ አውቃለሁ፣ የምናገረው በሙሉ አውቃለሁ። ወንድሜ እንደገፈተርኩት አውቃለሁ፣ ግን ሞተ ብሎ የነገረኝ እነሱ ናቸው። እኔ ምንም አይነት ወንጀል አልሰራሁኝ፣ ብሎ የተናገረው እንዴት የገዛ ወንድማቸው የገደለ ያጎታቸው ልጅ እዛ ቤት ቁጭ አርጎ ይቀልቡታል። እነሱ ንግድ የሰሩበት ከአቶ ኤፍሬም ጋር ተመሳጥረው ያጎታቸው ልጅ እንደ እብድ አድገው ጭንቀት ለቀውት በየጊዜ ይመጡና ይዘቱብኛል አለ። ወንድማችን የገደል ኳንተነ ገና ወንድማችን ገለህ ከኛ ጋር ትኖራለህ እንዲትላለህ ብሎ በየቀን ያስጨናንቁኛል። ለመኖር ከለከሉን። እኔ ግን ጤነኛ ነኝ። ለእናቴ ሊኖር ላ ተፈልጋለሁ ግን እነሱ በየቅር ወንድማችን ገለኸዋል፣ አንተም ያመሃል፣ አንተም ጭንቅላትህ ተነክተዋል፣ ጭንቀት አለብህ ብሎ ይሉኛል። እኔ ማድረገው ጠፍቶብኛል ብሎ ነው ያለቀሰ ነው የተናገረው። በጣም ነው ያሳዘነኝ። እኔም ትላንት እኮ ይሄ ነገር በጣም ገርሞኝ ነበር። ምክንያቱም እንዴት ወንድማቸውን የገደለ ልጅ ቁጭ አድርጎ ይቀልቡታል፣ ቁጭ አድርጎ ያኖሩታል። እነሱ የራሳቸው የሆነ ጥቅም ስላገኙ ነው ከአቶ ኤፍሬም ተመሳጥረው ይሄ ልጅ እንዲያብድ በቃ ጭንቀታን ብቻ እንዲሆን ጭንቀት እንዲለቅበት ነው የሚያደርጉት። ግን እነሱ ወዛ ጋ ወንድማቸው ይሞት ይኑር ይደበቅ የታወቀ ነገር የለም። መቼም ጀግናው ሉኡላችን ፈርፍሮ ያወጣዋል። ስለዚህ ይሄ ልጅ በቃ ሁሌ በጭንቀት ጭንቀት እንዲይዘው እንዲሞት እንዳይኖርና እንዳይሞት ነው አድርጎ ነው እዛ ቤት ያስቀምጡት። ውጭ ሊወጣ አይሰጡትም። ሁሌ ወንድማችን የሞተ በአንተ ነው ይሉና ሁሌ ጭንቀት ውስጥ ሰው ሲመጣ ያሙ አልተው አታውሮት ይሉታል። ግን እኔ ምንም የሚያመኝ ነገር የለም። ለምን ሶስት ወር በሙሉ አዳማ ሆቴል እንዳስቀምጡኝ እኔ አላቅም ነው ያለው። እውነትም ለምን አዳም እንዴት ሆቴል እንዴት ሊያስቀምጡት ይችላል? ፖሊስ ካሰራው ፖሊስ ጣቢያ ነው እንጂ እንዴት አዳማ አንድ ማንኛውም እረፍት ለእረፍት አድርግ እንደተባለ ሰው እኮ ነው። ስለዚህ ለምን እንደዚህ ሆነ? ወንድሜ ከገደልኩት እስር ቤት ለምን አልሄድኩም? ለምን አዳማ የተቀመጥኩ ስላችው፣ አይ ወስ ፖሊሶች እንዳያገኙ ብለን ነው እዛ እንድትቀመጥ ያደረግ ነው። አሁን ሁሉ ነገር በፖሊስ እንጨርስ ነው እንድትመጣና አንተ ከኛ ጋር እንድትኖር ያደረግ ነው ይሉኛል። ግን እኔ ብሞት ይሻለኛል። በጣም ጭንቀት ውስጥ ነው ያለሁት። ሁሉም ሰው ይመጣና አይ ስራም ጭንቅላቱ አብደዋል ነው ቢለኝ፣ ግን እኔ ያላበትኩ ማቃለሁ፣ ማውራ ማደርገውን አቃለሁ። ምንም የሆንኩት ነገር የለም። የዚህ ሁሉ ያደረገኝ ወንድሜ ነው። እኔ ያሳድግ እኔ ዋብልችው እኔ ያጠጥችው ጠላት ሆነብኝ። ከሰባት ዓመት ከሰራሁበት ድርጅት እንዲወጣና እንድባረር አደረገኝ ከእነሱ ጋር አድርጎ። ስለዚህ አቶ ኤፍሬም ማለት በጣም ከባድ ሰው፣ የሰውን ሕይወት የሚያጠፋ የሰውን ንብረት የሚቀማ ሁሌ ባለ ሀብቶችን ባሉበት ይዞርና ውል ይዋዋልና ከዛ በኋላ ይክዳቸዋል። አልሰጣችሁኝም አላየሁም ብሎ የሚክዳቸው በጣም ከባድ ሰው ነው። ስለዚህ ከሱ ጋር አትነካካ፣ አንተም ህይወት ሊያጠፋህ ይችላል ነው ያለው የሉል። ለማንኛውም ዛሬ ሉል ከዛ ቤት ይዞት ወጥተዋል። የዛ ጭንቅ ከሞላበት ቤት ይዞ ሲወጣ ጊዜ እህቶቹ አትወስተውም፣ ብራቸው ይጎልባቸዋል። እሱ ከዛ ቤት ከወጣ እኛ ለወንድማችን መኖር አንፈልግም፣ ወንድማችን እንፈልገዋለን፣ አትወስተውም። ዶክሜንቱ አምጪው አንቺ ወሰድሽ ስትባል ታላቃታቸው አልወሰድኩም። እሱ ያሟዋል ይጨንቀዋል። ያልኩህ ለዚህ እኮ ነው የሚያወራው አያውቅም። ያልኩህ ለዚህ እኮ ነው እኔ አልወሰድኩም ብላኝ ነው አይን ባይን የካደችው። ግን እሱ ለእሷ እንደሰጣት ነው የተናገረው። በአጠገቡ ነው የካደችው። ስለዚህ ልጁ ከዛ ቤት ወጥተው